ታውቁት አንድ ሺ 600 ያክል አውቶቡሶች አሁን አገልግሎት ይሰጣሉ። ከዚህ ውስጥ ሁለት ሶስተኛ ያክሉ በዚህ በለውጥ ዘመን ወደ አገልግሎት ያስገባናቸው ናቸው። በ2017 ብቻ 100 ያክል አውቶቡሶችን የኤሌክትሪክ አውቶቡሶችን ገሰን ወደ አገልግሎት አስገብተናል ማናጅመንቱን ጭምር በቴክኖሎጂ እንዲሆን አድርገን የትራንስፖርት ኦፕሬተርም ጭምር በፓብሊክ ፕራይቬት ፓርትነርሺፕ በጋራ የመስራት አዲስ ስርዓት ዘርግተን የገባንበት ስምሪትንም ጭምር ለማሻሻል ቴክኖሎጂ ትግበራ ውስጥ ገብተናል። ብዙ አሁን የሚንቀሳቀሱ አውቶቡሶች በተለይ አዳዲሶቹን ከአንድ ማዕከል መቆጣጠር፣ ስምሪታቸውን ማወቅ የሚቻልበት፣ የነዳጅ አጠቃቀማቸውን ማወቅ የሚቻልበት ከስምሪታቸው አንጻር በዛ ተግባር በዛ መስመር ላይ መዋላቸውን መቆጣጠር የምንችልበትን ስርዓት በቴክኖሎጂ እየተገበርን ነው። ይሄ አንድ ለውጥ ነው። ከመቶ ሀምሳ ተሽከርካሪ ማቆሚያ በላይ ገንብተናል በኮሪደር ልማት በዚህ አንድ አመት ተኩል ውስጥ ከመቶ ሀምሳ በላይ ከመቶ ሀምሳ በላይ የተሽከርካሪ ማቆሚያና ተርሚናሎች በከተማችን ላይ በአሁኑ ሰዓት ሰላሳ አምስት ሺህ ተሽከርካሪዎችን በአንድ ጊዜ ማቆም የሚችል ካፓሲቲ ያላቸው ፓርኪንጎች መስራት ችለናል። አልነበረም እኮ አዲስ አበባ ስንት ነው፣ እስኪ መንግስት የሰራው ፓርኪንግ የት ነው ከተማችን ላይ የነበረው እንደ ሪፈረንስ መጥቀስ የሚችላለ? በመንግስት በጀት ተሰርቶ ተርሚናል እዚህ ከተማ ውስጥ ህዝብን አክብሮ የአውቶቢስ መጠበቂያ ተብሎ በየ በየ መንገድ ዳር ከተቀመጡት ውጪ ና መገናኛ ላይ ከነበረችው ውጪ የት ነው አውቶቡስ ተርሚናል የታክሲ ተርሚናል የነበረው? አልነበረም እኮ። እውነቱን ለመናገር ካልነበረበት ነው ይሄ ሁሉ የተገነባው። እነኚህ ተርሚናሎች እና የታክሲ መጠበቂያዎች ህዝብ በፀሐይ፣ በዝናብ፣ በንጥቂያ፣ መጸዳጃ ቤት በማጣት የሚንገላታባቸው በጣም ትኩረት እንኳን ተሰጥቶ የማይጸዱ አካባቢዎች ነበሩ። ነገር ግን በአሁኑ ሰዓት እዚህ ከምንገኝበት የአድዋ ድል መታሰቢያ ጀምራችሁ እስኪ ተርሚናሉ ወረድ ብላችሁ በጣም ልብ ማለት ይገባል፣ ለውጦቹንም ደግሞ መለካት ይገባል። ለህዝብም ደግሞ የምክር ቤት አባላት ልክ እኛ በምንገልጸው ልክ ትገልጻላችሁ። ነገር ግን በዚህ ደረጃ ከየት ነው የተነሳ ነው ብሎ ንፅጽሩንም ማየትም ተገቢ ነው የሚሆነው። ንጹህ የሆነ ቦታ ተቀምጠው ንጽህና መጠበቂያ ቦታ አግኝተው በየመንገዱም ላይ ያሉትና አሁን የተገነቡት ላይ መጸዳጃ ቤት አሉ። ጥላ ነው የሚቀመጡበት ቦታ። ተጨማሪ የሚበላ የሚጠጣ መግዛት የሚፈልጉት ነገር ካለ ፍላጎት ካለ አነስተኛ ሱቆች በአጠገባቸው እንዲዘጋጁ ተደርጎ የሰውን ክብር በሚመጥን ልክ አገልግሎት የምንሰጥባቸው ቦታዎች ሆነዋል ይሄ እንደተጠበቀ ሆኖ የሁሉ ስራ እየተሰራ ታዲያ አሁንም እነኚህ ረጃጅም ሰልፎች ምንድን ናቸው ጥያቄ እሱ ይመስለኛል የት የት አካባቢ ብትሉ በዝርዝር ማንሳት እችላለሁ ከምክር ቤቱ ሰዓት አንጻር ካልሆነ በስተቀር እነኚህ ረጃጅም ሰልፎች የሚታዩት ምንድን ናቸው አንደኛ በግልጽ እንነጋገር ከፍተኛ ፍልሰት አለ አዲስ አበባ ላይ አገልግሎታችን በትክክል ለከተማው ህዝብ ተደራሽ መሆን ላይ ከፍተኛ ጫና እየፈጠረብን የውሃ ብትወስዱ የመብራት የትራንስፖርት ሌሎችም የጤናም መድንም አንዱ እየጨመረ ያለበት ትምህርት ቤቶች ፈረቃ መውጣት ያልቻሉ ትምህርት ቤቶች ሁለት ሶስት ትምህርት ቤቶችን አጠገባቸው ገንብተን ዘንድሮ ከፈረቃ ወጣ ሲባል ስንመዘግብ እንደገና ተመልሶ ፈረቃ ውስጥ የሚገባበት እነ ኮልፌ ክፍለ ከተማ ማንሳት ይቻላል። የሰራ ነው የትምህርት ቤት ብዛትና ተመልሶ ወደ ፈረቃ የሚገባበት አግባብ፣ እንዲሁም አሁን ያነሳቻቸውን አገልግሎቶች እንደ መንግስት እንደ ሀገር መነጋገር እና ሁሉም ቦታ ሰፊ የስራ እድል የሚፈጠርባቸው ሰፋፊ ከተሞች ሰው እንግዲህ ከተሜነትን ማስቆም አንችልም። ወደ ከተማ መግባት የከተሜነት መስፋፋት ወደፊትም ተጠናክሮ የሚቀጥል ነው። መንግስትም በአግባቡ የሚመራው ነው የሚሆነው። ነገር ግን ደግሞ በየደረጃው በዋና ከተማ ላይ ብቻ ሳይሆን በየደረጃው ሰፋፊ የስራ እድል እየተፈጠረ ህዝቡን የሚስቡ እዛው በየአካባቢው ጭምር ማቆየት መያዝ፣ የስራ እድልም በሰፊው መፍጠር የሚቻል መፈጠር መቻል ይኖርበታል። እነኚና መሰል ምክንያቶች ይኖራሉ ብለን ስለምንገምት ነው፣ ፍልሰት አለ። በሌላ በኩል ደግሞ ያለው ችግር አሁንም ያልተሻገር ነው። የትራንስፖርት አገልግሎት አሰጣጥ ላይ አሁንም የምንኮራበት አይደለም። የቅድሙ ጅምር ስራዎች እንዳሉ ሆነው እነሱ ስራዎችን ታሳቢ አድርገን ተጨማሪ ስራዎችን ለመስራት በዚህ አመትም እቅዳለን። የአንድ ማዕከል የትራፊክ ማናጅመንት የትራንስፖርት ስምሪት ማዕከላችን በዚህ አመት ሙሉ ቴክኖሎጂውን በማስገባት ከዓለም ባንክ ጋር ያለው ውል ተቋርጧል በራሱ ምክንያት፣ በራሳችን በጀት በከተማው በጀት ተሟላ አድርገን ወደ ስራ እናስገባዋለን ማለት ነው። ያልጎበኛችሁ ምናልባት መገናኛ ላይ ጂ ማይነስ ፎር ህንጻ ለዚሁ ለትራፊክ ማናጅመንት እና ተያያዥ ስርዓቶች የአንድ ማዕከል የአገልግሎት ስርዓትን ለመተግበር ጨርሰናል። እቃዎቹን ማስገባት ቴክኖሎጂዎችን የተሟላ ማድረግ ነው የሚቀረን። ስምሪቶችን በሚገባ መቆጣጠር እንችላለን። ስምሪት የሚሰጡ የትራንስፖርት የሚሰጡ ካሽከርካሪዎች ጀምሮ የስነ ምግባር መሻሻሎች አሉ። ገና ነው፣ ብዙ ስራ ይጠይቀናል። አሁን ከትኬት ቆራጮች ጀምሮ ትኬት እንኳን ወደ ሲስተም እየገባ ነው። ነገር ግን አጠቃላይ የሰውን የሚያስተናግዱበት ተገልጋይን የሚያስተናግዱበት ስራ ሰዓትን የሚያከብሩበት አግባብ አሁንም ተጨማሪ ስራ የሚፈልግ መሆኑን ለምክር ቤቱ ለማንሳት ነው። በዚህ አመትም አንዱ ትኩረት ሰጥተን የምንሰራው ስራ ነው የሚሆነው።